የኢትዮጵያ ካፒታል ገበያ ባለስልጣን ወደ ስራ ከገባ ጊዜ አንስቶ በዘርፉ መሰማራት የሚፈልጉ የተለያዩ ተቋማት አስፈላጊውን መስፈርት በማሟላት ፍቃድ እየወሰዱ ይገኛል። ባለስልጣኑ በዛሬው እለትም ለአምስት ተቋማት ፍቃድ የሰጠ ሲሆን በኢትዮጵያ ንግድ ባንክና በወጋገን ባንክ ዋና የባለ አክሲዮን ድርሻነት የተቋቋሙት ሲቢኢ ካፒታል አክሲዮን ማህበር እና ወጋገን ካፒታል ኢንቨስትመንት ባንክ አክሲዮን ማህበር የመጀመሪያዎቹ የኢንቨስትመንት ባንክ ሆነው ፍቃድ ያገኙ ሲሆን ኢትዮ ፊደሊቲ ሴኩሪቲስ አክሲዮን ማህበር ደግሞ የመጀመሪያውን የሰነደ መዋለ ነዋይ ። ገበያ አከናዋኝ በመሆን ፍቃድ አግኝቷል። ኤች ኤስ ቲ ኢንቨስትመንት አድቫይዘሪ ሰርቪስና ኢኪዥን የሰነደ መዋለ ንዋይ ኢንቨስትመንት አማካሪ ኃላፊነቱ የተወሰነ የግል ማህበሮች ደግሞ የሰነደ መዋለ ንዋይ ኢንቨስትመንት አማካሪ ሆነው ፍቃድ ተሰጥቷቸዋል። ተቋማቱ ፍቃዱን ለማግኘትም ጠንካራ ሂደቶችን ማለፋቸውን ገልጸዋል። ለእያንዳንዱ ነገር ዶኩመንቶችን ማዘጋጀት ነበረብን። እነዚያ ዶኩመንቶች ደግሞ እነሱ ጋር ይገባሉ የገቡት ዶክመንቶችን ደግሞ ፕሬዘንት ማድረግ ነበረብን። ፕሬዘንት አድርገን ምን ያህል አዋጭ ነው፣ ምን ያህል ገበያውን ታውቁታላችሁ የሚለው እነዚህ ሁሉ በጣም ፈታኝ ነበሩ። በእያንዳንዱ ነገር ላይ ተሟግተን፣ ገበያው አዲስ እንደመሆኑ መጠን ሁላችንም የምንማማርበት ሆኖ ነገር ግን በእኛ በኩል ሰፊ ዝግጅት አድርገን ነበር የገባ ነው። ይህንን ፍቃድ ለማግኘት ጊዜ ፈጅቷል። ብዙ ስራ ነበረ፣ ብዙ ጥናቶች አቅርበናል። ብዙ ስራ ሰርተናል ከኤክስቼንጁ ጋራ። የዛ ውጤት ደግሞ የዛሬ ላይሰንስ ማግኘት ስለሆነ በጣም ደስ ብሎናል። ባለስልጣን መስሪያ ቤቱ ፍቃድ የሚጠይቁ ተቋማትን ከመመርመርና ከማዘጋጀት ባለፈ ገበያን በመፍጠርና ለተግባራዊነቱም እገዛ በማድረግ ትልቅ ስራ እየሰራ እንደሚገኝ የተገለጸ ሲሆን ፍቃድ የተሰጣቸው ተቋማትም ስራ ለመጀመር የሚያስችል ቁመና ላይ የተገኙ መሆናቸው ተገልጿል። በካፒታል ገበያ ስርዓት ውስጥ ተሳታፊ የሆኑ የአገልግሎት ሰጪዎች ፍቃድን ስለመስጠት፣ ክትትል ስለማድረግ፣ ስለመቆጣጠር አደጋዎችን ቀድሞ ለመለየት የሚያስችል ስርዓት በኢትዮጵያ የካፒታል ገበያ ባለስልጣን ተዘርግቷል። የኢትዮጵያ የካፒታል ገበያ ባለስልጣን ገበያው አዲስ በመሆኑ በመቆጣጠር ብቻ በማተኮር ሳይሆን ገበያውን የመፍጠርና የመርዳት ወይም ኢነብል የማድረግ ስራ እየሰራ ይገኛል። የፈቃድ ጥያቄዎቻቸውን የአገልግሎት አሰጣጣቸውንና ሚኖራቸውን ቁመና ጠንካራ፣ ግልጽ ከዓለም አቀፍ ምርጥ ተሞክሮዎች ጋር የተጣጣመ እንዲሆን ለማድረግ ባለፉት አምስት ወራት በላይ በርካታ ስራዎች ስንሰራ ቆይተናል። ከእነዚህ ኩባንያዎች ጋር ባደረግነው ሰፊ ውይይትና ግምገማ ስራ ለመጀመር የሚያስችሏቸው ቁመና ላይ መድረሳቸውን ስላመንን ፈቃዱን ለመስጠት ወስነናል። የካፒታል ገበያው በዚህ መልኩ ወደ ስራ መግባቱ ለኢኮኖሚው የሚኖረው ጠቀሜታ ከፍተኛ እንደሆነም ሲገለጽ፣ የአምራች ኢንዱስትሪውን የፋይናንስ እጥረት የሚቀርፍም ይሆናል ተብሏል። በሚገባ ያደገና የዳበረ የካፒታል ገበያ ለሀገር ኢኮኖሚ እድገትና ብልጽግና እጅግ እጅግ እጅግ በጣም አስፈላጊ ነው። የካፒታል ገበያ ባደገበት ሀገር አምራች ኩባንያዎች የአክሲዮንና የብድር ሰነዶችን በመሸጥ የረዥም ጊዜ እና የአደጋ ስጋት ያለባቸው ነገር ግን የምርታማነት ባህሪ ያላቸው ፕሮጀክቶችን በቀላሉ ፋይናንስ ማድረግ ይችላሉ። አሁን ላይ ወደ ስራ የገቡ የካፒታል ገበያ አገልግሎት ሰጪ ተቋማትም የገበያ ተሳታፊዎችን በማማከር ካፒታል የሚፈልጉ ኩባንያዎችን ከኢንቨስተሮች ጋር በማገናኘት የግብይት አማካሪነትን አገልግሎት በመስጠት ለኢንቨስተሮች ተስማሚ የኢንቨስትመንት አማራጮችን በማቅረብ እንዲሁም ግብይቶችን በማስፈጸምና በማቀላጠፍ ገበያው በሚገባ መልኩ እንዲንቀሳቀስ የሚያደርጉ ሲሆን ተቋማቱም ለዚህ ዝግጁ መሆናቸውን ገልጸዋል። አዲስ ባንክ እንደሆነ መሰረቱ፣ የምንሰራቸው ስራዎች አንድ ብሮክሬጅ ነው ሁለተኛው የምክር መስጠት አድቫይዘሪ ቴክኒካል አስፔክት ኦፍ ኢት አሁን ለመስራት ያሰበው ኢሚዲየትሊ በእነዚህ ሁለት ሴክተሮች ላይ ነው። የብሮከር ስራዎች እንሰራለን። በራሳችንም ደግሞ የተቋማትን ሀብቶች ገዝተን ሰነዶችን ገዝተን በሚያተርፍበት መልኩ የምንሸጥበት አግባብ አለ። ከዚህ አንጻር በተለይም አክሲዮን ማህበራት የቦንድ ስራዎችንም ሆነ ሌሎችንም እንግዲህ ገበያው የሚጠይቃቸውን ሁሉ ለመስራት ዝግጁ ነን። የኢትዮጵያ ካፒታል ገበያ ባለስልጣን በቀጣይም ለአዳዲስ አገልግሎት ሰጪ ተቋማት ፍቃድ እንደሚሰጥ የገለፀ ሲሆን ይህም ገበያው በአገልግሎት ጥራትና በዋጋ ተወዳ ተወዳዳሪ እንዲሆን ያስችለዋል ብለዋል። ተጨማሪ አገልግሎት ሰጪዎች ወደ ገበያው መምጣታቸው ገበያው በዋጋና በአገልግሎት ጥራት ተወዳዳሪ እንዲሆንና ተገልጋዮች በዋጋና በጥራት የተሻለ አገልግሎት እንዲያገኙ የሚያግዝ ነው። በቀጣይ ወራትም ወደ ገበያው የሚገቡ ተጨማሪ አገልግሎት ሰጪዎች የሚኖሩ ሲሆን ይህም ተቋማትና ባለሙያዎች በካፒታል ገበያው ላይ ያላቸውን ጠንካራ እምነት የሚያሳይ ነው።